keza koku አላት boy. Allah ta Allah ti nyate ba le na buzudi dengoy. Barati barato ko. አድማጮቻችን በድጋሚ እንዴት ዋላችሁ። ይህ የማህደር አንድነት ሳምንታዊ የሬዲዮ ፕሮግራም ነው ናስትል ጄኔራል ዋ ሲሆን ይሰማዎታል? ይሰማኛል፣ በጣም አሁን ደህና ነው። አሁን ደህና ነው። እሺ በቅድሚያ እንደው በዚህ በአጭር ጊዜ ማስታወሻ ውስጥ ሁኔታውን ሳይጠበቅ በአስቸኳይ ስለሆነ አግኝ ተብሎት ነው ፍቃደኛ ስለሆኑ ቃለ መጠይቅ ለማድረግ በአድማጮች ስም ምስጋና ያቀርባሉ። ይሄ ከአትላንታ ያለው የማህደር አንድነት ሬዲዮ የሚባል ነው እና እንደሰማነው ነው ጄኔራል ጃጋማ ካራ የቅርብ ወዳጅ ነበሩ፣ እንደሚተዋወቁ እንደ እውቀታችሁ እንዴት ነበረ? እስኪ በእሱ እንነሳ። አዎ በጣም ጥሩ ነው። እንዳንተ ማስባችሁ ስለጠየቃችሁ በጣም አመሰግናለሁ። እኔ እንግዲህ ጄኔራል ጃጋማ ቀደም ስል ከነበሩት ከፍተኛ ጄኔራሎች አንዱ ናቸው። በጓደኝነት ደረጃ ሳይሆን ባለቅነት ነው እና እኛ ወጣቶች የነበርንም ጊዜ እሳቸው ክፍለ ጦር አዛዥና ኮሎኔል ጄኔራል ደረጃ የደረሱ ናቸው እና እሳቸውን በቅርብ ለማወቅ የቻልኩት

ሲመጡ ጀግኖች በአምስቱ ዓመት በተለይ እሳቸው አንዱ እንደነበሩ ነው የማውቃቸው። በተለይ ከነራስ አበበ ከነበላይ ዘለቀ ከነራስ መስፍን ስለሺ ጋር እና ከነገረሱ ዱኪ እና ከሌሎችም በጣም ምርጥ ከነበሩ ኢትዮጵያ ቁርጥ ቀን ልጆች አንዱ ስለነበሩ በዚህ ከፍተኛ አድናቆት እና እውቅና እና በዚህ ነው እንግዲህ እንትን የምለው ሌላ እና በዚህ በመታወቅ አብረን ሰርተን አውቃቸዋለሁ። በጣም ከሚደለት ጄኔራሎች አንዱ እንደነበሩ ነው የማውቀው። የጄኔራል ሲሆን የቀብራቸው ስነ ስርአት ዛሬ እንዴት ነበር? በጣም ቀብራቸው ስነ ስርአት በእውነት የፌደራል መከላከያ ሚኒስቴርም ተባብሮን ሚሊትሪ ባንድ የምታዞ ከፍተኛ በወታደራዊ ፉል ሚሊተሪ ባሪየር ሴሬሞኒ ነው የተቀበሩት፣ እና በጣም ከፍተኛ አንድ ሻምበል ጦር ተደርጎ በቅድስት ስላሴ ቤተ ክርስቲያን ነው የተቀበሩት። ጀግኖችም አርበኞችም ተገኝተዋል። ክቡር የቀድሞው የፍድሪ መንግስት ፕሬዚደንት ግርማ ወልደ ጎርግስ እና አርበኞች እና ታላላቅ መኮንኖቹ ቀደም በጦ ሶስቱ ማይሎች እና በጣም በከፍተኛ ስነስርአት ነው ቀብራቸው የተፈጸመው፣ እና በጣም ተሞሉ ተገኝቷል። ከስምንት ሰአት ጀምሮ ወደ ሁለት ሰዓት የፈጀ ቀብር ስነስርአት ነው የተደረገላቸው። ጀነራል ጃጋማ በህይወት በነበሩበት ጊዜ ከዚህ ዘር ነው የመጣሁት፣ ይሄ ነው ቋንቋ፣ ይሄ መለያ ሳይሉ በኢትዮጵያዊነት ብቻ የሚያምኑ እንደሆነ ይነገራል። እና እርሶ እርስ እስከሚያውቋቸው ድረስ እንዴት ነበረ የነበራቸው የሀገር ፍቅርም ለቀሪው ትውልድ ብዙ ትምህርት ከጀግንነት ውሏቸው ሌላ ብዙ ትምህርት ሰጥተው እንደሄዱ ነው የምሰማው። ሌላው አንዲት የመጨረሻ ልጃቸው በስማቸው ይህንን የጀግንነት ስራ ይህንን ለሀገር ከፍተኛ ውለታ የዋሉ ጀግና አኩሪ አባት በስማቸው አንዲት መንገድ እንኳን ባለመሰሙ ቅሬታዋን ገልጻ ነበር የዛሬ ዓመት ገደማ። ይህንንስ እንዴት ያውታል እርሶ፣ ሁለቱን አንድ ላይ የሚመልሱልኝ እና በጣም ጀኔራል። እንግዲህ ከመጀመሪያው ብጀምር በእውነቱ ይሄ የዘር ምናምን እንደዚህ ያለ እሱም አልነበራቸው። ከፍተኛ አገልግሎት ከኃይለ ስላሴ ጊዜ ጀምሮ በጣም ጥሩ ወታደራዊ አመራር የነበራቸው ቀና ቀና አመለካከት የነበራቸው ሰው እንደሆኑ ነው እኔ በቅርብ የተረዳሁት። በተለይ ኢትዮጵያ አንድነት ላይ የሚያምኑ የነበሩ ናቸው። በተለይ ዋቆ ጉቱ ሜገል በቦረና በኩል በዚህ በተደረገው ጦርነት ባልሳሳት ከሰባት እስከ ስምንት ዓመት በፈጀ ጦርነት እሳቸው ናቸው። ጄኔራል ሁለስላሴ በረካ ጋር በስራ ጄኔራል በረካ የጦር ባሌ እንደራሴ ነበሩ። በባሌ ጦርነት ማለት ነው። ቆጉቱ ያው ሁላችንም እንደምናስታውሰው ወደ ስምንት ዓመት ገደማ ነው የፈጀው። እሳቸው አሰለስላ ሲበረካ እኚህ የጦር አዛዥ የሆነው ስምንት ዓመት የፈጀው በዘዴ ነው ያቆሙት። ይኸውም ለዋቆ እዛ ዋቆ ባለበት አካባቢ ቅር በዙ ጊዜ ቆራረጣል። እኔ አልሆኝ መሆን አልወጋም እና ጦርነት ሰው በዚህ አይነት ብሎ እሱ ባለበት አካባቢ ናፓል የአየር ኃይል ዋና አዛዥን አስፈቅደው ማዶ ቦታ ላይ ያንን ናፓል ይጥላሉ። ከዛ ሽማግሌ ላይ ይልቃሉ፣ እንዲቀርቅ የሁሉ ወር ይባልና እጅን ደርቅ ፈልግ ብለው በእውነት ያደረጉ ሰው ናቸው እና ከዛ በኋላ ያታልል ነው አይቻልም፣ በምን ትብሎ ነበረ ከዛ አባቱና ወንድሙን ላከ በቃ እነሱም በክብር ተቀበሏቸው። ባለ ባሌ በዛ በኋላ መልሶ ላኳቸው፣ አሁን ተመልሶ እንዲመጣ ተደርጎ። በዚህ አይነት ሰላም የፈጠሩ አባመላ እንደ አሉላ እንደ ጎበና አባመላ የነበሩ ሰው ናቸው ብዬ ነው ገምተ በእውነት እና ይህንን ሰላም አድርጓል። እርግጥ አንዳንድ ሁኔታውን ያልተረዱ ሰዎች ጃጋማ የዋቆ ሁሉን አላማ ለማ አኮላ አኮላችቷል፣ በሚል አንድ ትችት የሚሰጥ ነገር አለ። ይህ ነገር ነው በመሰረቱ ዋቆ ጉቱ ሩሲ ነው ትውልዱ ሄዱቱት ያለስላ ያለስልጠና የነበሩት መሬታቸውንና ንብረቱን ስለሆነው እና ይሄ በዚህ በዚህ በኩል ጃጋማ እና ደረካ ባለጉም እነሱ ለማለት ነው። እና ከዛ መሬት ጃኖሪ አቅርበው መሬት እንዲያገኝ ያደረጉ እና ጀራ ከበደ ገብረ የመከላከያ ሚኒስትር ነበሩ እዛን ጊዜ። ብዙ ጥፋት አድርሰዋል፣ ብዙ ሰው ገድሏል። ኮርት ይግባ፣ ፍርድ ይግባ ሲባል ይሄ ሁሉ ጃንሆይም ተነግሯቸው አሁን ጃጋማ ሲጠየቁ ከበደ ፍርድ ይግባላል አንተ እንዴት ነው ስባል ግርማ ጃንሆይማ ታጥቆ ጭቃ ነው ሰውዬ አንዳንድ ረዳቶቹን እዛ አስቀምጦ ይሆናል። እና ይህማ አይሆነም በሚል ከዛ ተጠርቶ ገብቶ መሬት እንዲያገኝ እና ለምን ከዳን ስንወደና ስትወደ ለምን ሸፈት ክብን ብሎ ስሉ እና ምን ላርግ እርሶም ባለስልጣኖቹ ሌቦች ናቸው፣ ንብረቴን ወሰዱ፣ መሬቴን ቀሙኝ፣ በዚህ አይነት ነው የርኩትና ብሎ ሲናገር ግን ዋጃኖ ምንድን ነው የተሰጣቸው? ማልተዛን ጊዜ የሰጡት እኛ ነ ያስሸፈትነ አሁ ሀገርን ካስ ብለው ለጃጋማ ባልደረባ ተሰጥቷቸው ከዛ በኋላ ሰላም ሆኖ ኢህአዴግ እስከገባ ድረስ ዋቆ ቦቶ በሰላም ባሌ ውስጥ ሲኖር እንደነበረ ነው። ታዲያ ይህንን ሁሉ ያደረጉት ጃገማ ናቸው። ግን አንዳንድ ጥራዝነጠቅ የሆኑ ዝርዝር ነገር መረጃ የሌላቸው ጃገማን የኦሮሞ ኮዝ ለኦሮሞ ኮዝ ሲታገር የነበረው ለኃይለ ሥላሴ ተገዝቶ እንደዚህ አላማውን አከሸፈ የሚል ፍጹም ያለ ለማለት ነው። ይቆራረጥ ጀነራል፣ ስልኩ ይቆራረጣል፣ ተቋረጠ፣ ይቆራረጣል። ምናልባት የተሻለው እንደሆነ ሳምንት ብሞክር ሳምንት ከሴት ልጃቸው ጋር ቀጠሮ ይዘናል። ከጀራል ጃጋማ ሴት ልጅ ጋራ ሳምንት ውይይት ይኖረናል። ምናልባት እሳቸው ጋር ከዳነ ነው ያለችው። እሳቸው ገብተዋል፣ ቀብር ላይ ደርሰዋል። አይደለም እኔ እንኳን አዲስ አበባ ካለችው ልጃቸው ጋር ነው ነበር ጣሊያን ያለችው። ትናንትና ትናንትና እንደምትገባ ሰምቼ ነበር። የልጅ ልጅ ነች። ነገ ትሄዳለች እሷ እሷ ጠዋት ነገ ተመሳሳይ ያለች ጠዋት ትሄዳለች፣ ወደ ኬንያ ይመስለኛል። እና አዳለ በደንብ ታዳለ ታውቃለች። ደግሞ እሷን ስልክ እምትናርጉና በዚህ አይነት ነገ ማታ ትደውልልኛለች። እሷን ስልክ ከሌላችሁ እነግራቸዋለሁ። እና ይሄ አይነት ነው። ሌላው እንግዲህ ምናልባት ማስበር ካለ እዚያ ጃጋማ በተለይ ወዘሮ ሸዋ እግር ገንዴ መረጃ ሰጪነት አዲስ ዓለም ጽዮን ማርያም ምሽጎ የነበረውን የጠላት ጦር ደምስሰው ሰባ መኮንኖች እና ወታደሮች ገድለው ወደ ሶስት ሺህ አምስት መቶ መሳሪያ ማርቀው ሰማንያ እስረኞችን አስለቅቀው አርባዎቹ ከጃጋማ ጋር ሲሄዱ፣ አርባዎቹ ነገ ጣሊያኖች መጥተው ይገሉናል በሚል ተመልሶ ወደ በነጋታ ሲጠይቋቸው፣ ወንዶቹ ሄደዋል፣ እናንተ እዚህ ለምን ቀራችሁ ብሎ አርባዎቹ እንደሞቱም ይነገራል። ይህንን በተጨባጭ እሳቸው መጽሐፍ ላይ ጽፈው አይቀርም እና በቻ በአጠቃላይ ልዩ ሰው፣ ቅን አመለካከት ያላቸው ለኢትዮጵያ ከፍተኛ መስዋዕትነት ያደረጉ ነው። ግን በጣም የሚያሳዝነው ኃይለሥላሴም ጊዜ ሆነ በደርግ ምንም አይነት መታሰቢያ ቅድም ወንድሜ እንዳሉት እና በእውነት ይሄ የአዝጎን ፎ ሰይፉ ዘንድሮ ስልክ ጥሩ አይደለም። ያው የሚቀጥለው ሳምንት ስለምናገኛቸው እንደው እሳቸው ቆይ ይናገራሉ። ካልተሰማ እንግዲህ ምን አድማጮቻችን ምን መንግስት መከላከል አደደ ጦርነት አይቀርም ያሏ ሲሆን ምንም አልተሰማ። የሚቀጥለው ሳምንት ምናልባት የተሻለ የምንገናኝ መጣ ጊዜ ደውሉልን። ምንም ችግር ደውሎታለሁ። እሺ እሺ፣ በጣም እግዚአብሔር ይስጥልን። ደህና እሺ። አድማጮቻችን፣ በአንድ ቃለመጠይቅ ወቅት የዛሬ ሰባት ዓመት ጀነራል ጃጋማ ኬሎ ወደ ትግራይ ክፍለ ሀገር ሄደው በዛን ጊዜ ቀዳሚ ወያኔ የተባለው ጋራ የተደረገውን ፊልም አንስተው ነበረ። እሱን እናስደምጣቸዋለን። ቀዳሚ ወያኔ የሚባለው ጦርነት ነበረ። እኔ ያን ጊዜ ገና ከሆሎታ ካዴት ኮርስን ወጥቼ እንደተመረቅኩ ሻለቃ ማዕረግ ወታ አንድ ሻለቃ ጦር ተሰጥቶኝ እዚህ ተደልድዬ ሳለው በሰላሳ አምስት ይሄ የትግራይ መንገድ ሁሉ ተዘግቶ እንግሊዞች ናቸው፣ እንደውም ጸጥታ እንዳይገኝ እንትን ያደረጉት መሰረኝ የራሱ ውቅሳን ልጅ እና ነክሳለሁ የሚል ደግሞ ወያኔ የተነሳ እና ኃይለማርያም የሚባል የራሱ ውቅሳን ልጅ የያዘ እሱ ራሱ ነክሳለሁ የሚል ነገርም አለ። ስለዚህ ያን ጸጥታ ለማስከበር እኔ በ35 ዓመተ ምሕረት ሸለቃ አዛዥ ሆኜ አሁን እኔ የወታደር ትምህርቴን ጨርሼ ከወጣሁ በኋላ ስለሆነ ድሮም ተሌ ጋር የተቀጠሩት ወታደሮች ከአምስት ሺህ ወታደር ውስጥ አምስት መቶ ወታደር መርጬ የቀጠርኳቸው ናቸው። በዛ ላይ ደግሞ ለዚህ ለ ጸጥታ ለማስከበር ሶስት ሻለቆች ተደልድለን ማይጮ ተልከን ማይጮ በሰኔ ገባን። ሰኔ አምሌ ነሐሴ መስከረም ድረስ እዛ ማይጮ በነበርንበት ጊዜ የስምንተኛ ሻለቃ እና አምስተኛ ሻለቃ የሚባሉ የሰለጠኑ እንግሊዝ አርሜ ያሰለጠናቸው ወታደሮች ስላሉ እኔም ከወሎታ ትምህርት ቤት ተምሬ የወጣው ስለሆነ እዚህን ሶስት ወር ጊዜ አግኝቼ ወታደርም ልክ ሴክሽን ኢንፎርሜሽን ይባላል የክፍል አመራር እና ይህን ሁሉ አስተማርኩ። ሰልፍን አስተማርኩ። ልክ ሪጉላር አርሜ ወታደር አጠገቤ ስለነበረ የእነሱን እየቀዳሁ እኔም ከውሎታት ተምሬ ወጥቻለሁ። ከን እያወጣደርኩ በዋ እዛ ማይጮ ላይ ውሃ ከትሬ ዋና ያስዋኘሁ እኔም እየዋኘሁ ወታደሮችን እየዋኘሁ አወዳድር ነበር፣ በተኩስ አወዳድር ነበር፣ በስፖርት አወዳድር ነበር። ሁልጊዜ አሸንፋለሁ። አጋጣሚ ታዲያ ከዛ ያው ሶስት ወር እንደቆየ በመስከረም ወደ አምባላጌ ታልቀኔ ነው እነ ሜጀር ጄኔራል አበበ ዳምጦ የሚባሉ ይህ ወሎ ነጭ ለባሽ ጦር አዛዥ ነበሩ። እሳቸው ሀያ ሺህ ነጭ ለባሽ ጦር ይዞ መጥተዋል። ራስ አበበም ደግሞ የጦር ሚኒስቴሩ ኮረም ድረስ መጥተዋል። ያን ጊዜ ደግሞ አምባላጌ ላይ ዋጅራት የሚባለው አገር ሸፍቶ እሱ ማሸፈትና ይሄ እንደርታ የሚባለው ኃይለ ማርያም የሚባለው የራስ ጉግሳ ልጅ ይዞ መንጣ መንጣ ከእነሱ ጋር ተዋጋንና ድል አደረግ